ለአሜሪካን ሀገር ሰው ማለት ነው። ይሄ ወረቀት ላልተበላሸበት እጅ እግር ላለው ሰርቶ ለሚገባ ሰው የት ልትሄዱ ነው ብላችሁ ጥያቄ ራሱ እንዳታቀርቡ። እኔ በህይወቴ ሌዚ አይደለሁም፣ በህይወቴ በጣም የምታዩ ምንድን ነው የምትሉኝ ሌዚ መሆን ነው በቃ አልወድም። ከሰው እጅ መውደቅም አልፈልግም። ለምን ሬስትሩ አልጠልግም። ጋይስ ገንዘብ እንዴት ብሎ መምጣት እንዳለበት አውቅበታለሁ በቃ እና አሜሪካን ላለሰው አሜሪካን ላለሰው የት ልትሄዱ ነው? ወይኔ የሚሄጃቸው ይሄ ወረቀታቸው ምናምን የተበላሸባቸው ምናምን መስራት ለማይችሉ አይ ፊል ሶሪ። ግን ይህ ወጦ መስራት እየቻለ ቁጭ ብሎ የት ልትሄድ ነው እንዳትለው፣ ወጦ በትበትበት ማለት ይችላል ሴቱም ወንዱም ሴቱም ወንዱም የምሬን ነው። እዚህ ጋር ቁጭ ብለው እናንተ የት ልትሄዱ ነው? እንዴት ነው ስራውን የምሰሩት? እንዴት ነው የምትገፉት ነው ቲክ ታክ እንዲህ ቢሆንባችሁ ምን ልትሆኑ ነው ስትሉ፣ እኮ ታስቁኛላችሁ። እናንተ የት ልትሄዱ ነው? ስራዋን እንዴት ነው የምትገፋት? ይችን ስራ ለአንድ ቀን ማለት ነው። እዚህ ቲክታክ ላይ የምትጫወቱ ጌመሮች እና አሜን አንድ ቀን እዚህ ቲክታክ ላይ የምትጫወቱ ጌመሮች፣ ወሬበር በቃ ቲክታክ ላይ የምትቀመጡ ሰዎች ጊፍት አታገኙም ቢባል፣ ሰውን መታዘብ እንችላለን በአንድ ቀን ብቻ። ጋይስ እዚህ የሚያጫወት የሚጫወትልም የለም እመኑ። እዚህ ለአንድ ቀን ሳትሰጡ ጠቅላላ ዋሉ ቢባል እሪ ብለው ነው የሚያለቅሱት። እሪ ይ ብለው ነው የሚያለቅሱት። ሸጊ የዋን ናማ ኖ ይሄ ሚዩት ሚዩትማ ትደረጋለህ። በዩዘር ምናምን የመጣህ ሚውት ነው የምትደረግ። ለምን ቤቱን ማሞቅ አለብህ? ቁጭ ብለህ ከዚህ ከጎንህ ስም ጽፈህ መጠህ እኔን ስደበኝ እናትህ ወልዳሃለች። ባናትህ ነው የምተክልህ። ቤቴን ማክበር አለብህ። ቤቴን ማክበር አለብህ። ማንነትህን ማክበር አለብህ? በቃ አሁን በዚህ ነው እንግዲህ ለቤቴ ምን ያህል ሪስፔክት እንዳለኝ ማሳየ ቴንክ ዩ ፍቅር፣ አዜብዬ፣ ቴንክ ዩ የስ መጠህ ለጻፍከው ስምህ ክብር መኖር አለበት። ለማንነትህ ክብር መኖር አለበት። ለያዝከው ለጥፈ፣ ለምትመጣው ባንዴራ ክብር መኖር አለበት። ባናትህ ነው ነ ከዚህ በኋላ ከጎን ስም እየጻፍክ እና ማንነትን ለመግለጽ እዚህ ጋር መጠህ ስደበኝ፣ እናትህ ወልዳለች። እያንዳንድክ ራስ ክብር የለለን የልታከብረኝ ነው። አንድ ሰው ባንዴራ እና ከጎን ስም ይዘህ መጠህ ስደበኝ፣ እኔ አሳያለሁ የዛን ቀን ይሄ በዩዘር መጠ ተሳደብ ማንነታችሁ ነው። ይሄ ፍቅር ይዞኝ ነው በእናትሽ አስገቢኝ፣ እኔ ፍቅር ይዞኛል ብሎ የሚለፋደድ ወንድ አልወድም። አም ሶሪ፣ ለፍዳዳ ወንድ ከተፈጥሮ ይሄም አልወድም። ለምን ባናትህ ተሳቅለ አንገትህን ሲር አድርገህ፣ በቃ እኛ ህይወት ከብዶናል። እንኳን ያንተ ልጋጋም ፍቅር ለ ለሮዛና ለጃክም አልሆነ። ጁሌት ዩጋ ዴሚታለች ጅጅክ እውነቷን ነው። ፍቅር ይዞኝ ጋሉዬ የኔ ፍቅር እንዳንተ አይነቱን ፎከታም ከማይ ጊፍተሬን ሰላም ብል ይሻለኛል። እኔ ደግሞ እነዚህ አሁን የመጡ ወንዶች ደግሞ እኔ እንደዚህ አይነቱን ዝም ባመች እወደዋለሁ። እኔ እኮ ያደኩት ጎንደር ላይ ነው። እንደዚህ አይነት ዝም አልወድም። እንዳልወድ ልፍድ የሚል ወንድ ለፍድ አዳ እኔ ወንድ ልጅ ኮራ ጀነን ሰራተኛ ቀብረር ሲያወራ የሆነ የሚያስመስል ሳይሆን፣ ይሄ በቃ ትክክለኛ ሪል ሜን የሚባል ወንድ ታቃላችሁ። ትክክለኛ ወንድ አገር ቤት ሄዳ አትታገልም። እንዳንተ አይነቱ ወንድ ለሀገር እየታገለ ዋጋ እየከፈለ ነው። ፍቅር ይዞኛል እያሉ የሚለፋደዱ ይሄ በቃ የሆነ የምታስቁ መስሏችሁ አታስቁም አታስቁ። ታለንት ካለ በታለንት ግባ። ለምን እንደሌለው ፍቅሩን ተወውና እየተሳደብክ ብትገባ እኮ ትታወቃለህ። ልቃ ልቀጠቅጥሽ ነበር አንቺ ግመል። አንተ እንዳንተ አይነቱን የአቡ ጊዳ ሽፍታ አውቀዋለዋ እንዲያርገን እምረጥ እኔ ደሞ አየኛ የሴት ነብር ነኝ የምልህ ለዚህ ነው። እንዳንተ አይነቱን ለፍ ደሞ ፍቅር ይዞኛል ብሎ ሲገባ ታየኝ እኮ ስሰማው ግሙ ገብሪ ገንበር ገጮ ፊት ስታስጠሉ ይሄ ቀላታችሁን እያያዛችሁ እየመጣችሁ እዚህ ቲክታክ ላይ ሁሉም ሴት የሚል ይመስሏል። ነፍራራ እኔ ትክክለኛ ወንድ ቀበቶን ጣጠቅ ያረገ ጀን ብሎ ሰራተኛ የሆነ ወንድ ነው ሳይወራ ራሱ ደስ የሚልኝ፣ በጓደኝነት አይደለም በፍቅረኝነት ዝምባም እናንተ አይነቱን ዝምባም ደግሞ እዚህ ገብቼ ባላስለቀስኩት እኔ እንዴት እንዳስጠላችሁ እየመጡ አፍቅሬሻለሁ እንዴ ብዬሻለሁ። እኔን ብቻ ሳይሆን ዝም የሆነ ገሉ የኔ ማር ይኸውልህ። እንዳንተ አይነቱን ዝምባም ከማይ እንደሱ አይነቷን ቆንጆ ባይ ይሻለኛል። ችስታ፣ የወንድ ችስታ ነው የበዛው እዚህ ቲክታክ ላይ እንዴ። ወንድነት እኮ ጠፋባቸው ዘንድሮ። የትንኝት የት አባቱ አለ? ቆይ ላባረው እንዳይመጣው ሁለተኛ እዚህ ቤት። ቅማላም ደግሞ ልቀጠቅጥሽ ይላል እንዴ። ገብተዛ አገር ቤት አትታገልም እንዴ? እኔን ምን አባት ቀጠቅጠኛለ? ማን ነው ስሙ? ቆይማ፣ ቆይ፣ ቆይ ማንም ዩት ያደረገው ንገሩኝ፣ ማጋይስ ቆይ፣ ፕሮፋይሉን አንዴ ፈልጌ እንዳትመለስ አድርጌ ነው ጨምረ አንተ እንዴ ሲያስጠሉ፣ በቃ ወንድ ይጥፋ እንዴ ዘንድሮ። እንዳንተ አይነቱን ደግሞ ባላየሁት። ከሴት ጋር ከሴት ጋር አሁን ልቀጠቅጥሽ ነበር ይላል ወንድ ልጅ ደግሞ። እኔ ክርስቶስን የሆነ ጉርድ ብትለብሱ ይሻለኛል እንድንዚህ አይነቱ ወንዶች። ወይስ ያንዴ ልፈልግ እንጥ እንዴት እንደምቀብረው ላሳየው።

ኧረ ጠርመጥመጥ ቲክታክ ላይ ምን ትሰራለህ? እንዳንተ አይነት አሁን አንተን የሚያክል ይሄን የሚያክል ግድንግድ ሰዓት ይዘህ፣ እጅ ትልቅ እንደሆነ ያስታውቃል። ለመተኮስ አይደለም ቦክስ ለመማታት ይሆናል። ሂደህ መታገል ነው ያለብህ። አገር ቤት ምን ትሰራለህ እዚህ ቲክታክ ላይ? ስንት ህዝብ እያለቀ ቅማኔን ምን አባትህ ቀጠቅጠኛ አለ አንገት ላይ ነው የምቆምብህ። እኔማ ደግሞ አፈቅርሻለሁ ምናምን ይሄ ድሮ የተበላበት ሙድ ክርስቶስን ይህን የሚያክል የድሮ ቧንቧ አገር ቤት እንጃ። አንዳንዶቻችሁ ጉድጓድ ነው የነበራችሁ፣ ጉድጓድ እንደዚህ ሚሳ ውሃ፣ አገር ቤት ያለ ሰው ወይን ያውቀዋል። አንዳንዶቻችሁ ደግሞ ቧንቧ በምን በምን በምን የድሮ የቆጣሪ ቆጣሪ ነው የሚባል ምንድን ነው እስቲ? ዘሪሁን አንተን እንግዲህ በድሮ ዘመን የነበር እሱን የሚያክል ሰዓት ይዞ እንዲህ ደግሞ ይዞ የሚመጡት ነገር ወንድ ጠፋ እኮ? እንዴ፣ አሁን ማን ይሰማችኋል? አፍቅርሽ ምናምን ባናት ተተከል ብዬ ነው። አፍቃሪ የሚባል እንዳለ ያው እናንተ ዝምባሞች ህይወትን ወደ ታች ነው የምታደርጉ። ምን ታደርጋላችሁ? ምንም። እኔ አሁን ከሚያፈቅረኝ የሰደበኝ ይሻልኛል። አትሊስት በደንብ ተረጋግጠን እንከባበራለን። ፍቅር ይላል እንዴ! ጀዝባ ህይወት በከበደን ሰዓት ድርቤት ነው ወር ነው ይመጣል። ፋራውነ አሁን ወይ ገንዘብ ይኖራል ተብላ ልትበላ ይሆናል እንጂ የምን አባ ራስህን መውደድ ያቃትን ሰው ቢፋቀር ኑሮ ቲክታክ ላይ ይባላ ነበር እንዴ፣ ፍቅር ቢኖር ፍቅር እኮ ነው የጎደለው የህብረተሰብ። እንዴ አያስጠላችሁም አሁን የመጡ ሰዎች ዝም ብሎ እኔ እንጃ፣ የስንት ዓመተ ምህረት ልጆች በአያቴ ዘመን የተወለዱ። ይሄ ሙድ እኮ ተበልቶበታል። ትትትትት ብለህ ገንዘብ የምትቀባበልበት ሰዓት እንደው ጅልት ካልሆነች በስተቀር ግብዳ ጅልት ካልሆነች አፍቅሬ ምናምን ፍቅር የደረሰበት አትድረስ። ግን ቢጫ ወባ ግን ቢጫ ወባ ወባ አላክ የኔ ስድበኝ ቢጫ ወባ እንዴ? ብሎ ነው የመጣ ዘሪው ነው የስድብ ዝም ብሎ ፀጉሩን ካብ ላይ ቁጭ ብሎ ሲጠቀል ነበረ። ደግሞ ልቀጠቅጥሽ ነበር ይላል ብዬ አይ ብዬ። ድሮ ጊፍተራችን ወዳጅ ሲያረጅ በጓሮ ይወጣል አሉ ጭራሽ ስንት አመት የተንከተከታችሁበትን ቤት በነፃ ትስቁበት ጀመር። አንበሳ ሲያረጅ የዝንብ መጫወቻ ይሆናል። አቤት አምላኬ ሆይ! ለነገሩ ብዙ ነገር እያየን ነው። አንቺ እንዴት ደሜን እንዳመላው እኮ አስገቢኝ ብሎ እኮ ሊደፋ እኔ አስገቢኝ ስትሉ ራሱ ይታወቀኛል፣ ዝም ብዬ ይታወቀኛል ልትለፋደዱ እንደሆነ አገባባቱችሁ እን ከናንተ በላይ እኮ ነው። እኛ የመጀመሪያ እኮ ነን እኛ ቲክታክ ላይ። የኋላው ከሌለ የለም ከፊቱ የተባለ ለኛ ነበር እኮ። እናንተም ደግሞ አራዳ ሆኖ እኮ ነው አስገቢ ብሎ አፉን ሊከፍት። እኔ ወንድ አትመስሉኝም። አስገባ ነበር ግን፣ አሁን ከኔ ጋር ነው አሁን። አንተ የምትሳደቡ እናሽን እንዲ ብዬ አባትህን ልል አልችልበትም። ያንን የፈለገ ለምን አልናደድም? እንዲ ነው የምትሳደበው። ገብተ እዛ ሴት ሌላ ወንድ ነን የምትሉ እዚህ ጋር መጣችሁ፣ በኮመንት የምትል ከሰከሱ ሰዎች ጎ ለህዝብ ታገል ወይ ሀገርህን ታስጠራለህ ወይ ደግሞ በህይወት ትኖራለህ። እዚህ ጋር መጣችሁ ከሴት ጋር ለመስተዳደብ ሪኩዌስት ልኮ ደግሞ ምን አይነት ርብስማሚ ትቡ ልቀጠቅጥሽ ነበር ይለኛል እኮ ፈስን ነበረ ጥርቅ እስከምትል ማስጦርቀህ እኔ

እንዴ ይህ ደግሞ አሁን እኔ ሴቶቹ ግን ይገባችኋል። ፍቅር እኔ አሁን ድሮ ፍቅር አለ እያሉ ሲሉ እከራከር ነበረ። የስ የነበራችሁበት ቦታ ነው እንጂ ፍቅር አለ እላሉ። አሁን ህብረተሰቡ የሚያከብርህ ጨላን ስትዝ ከሰውየው በፊት ገንዘብን ስትወድ፣ ከእሷ በፊት ገንዘብን ስትወድ ነው። ያውኑ ይህ ጅል የምትጃጃሉ ሰዎች አላችሁ። ገንዘብ ከሌለ ፍቅር የለ። ይሄ ፍቅር ነው በቃ። በፊት ነው ፍቅር የሚባል አሁን ገንዘብ ነው የሚያስከብርህ ዳሴት ሴቱ ደግሞ አሁን ሀብታም ሆኗል። ጆሮውን ብትቆርጦ አይሰማም። እንደውች ሌዚ ዝም ብላ አዝም ድንዛዜ የተጫናት ካልሆነች በስተቀር እንደኔ አይነቱ ጆሮውን ብትቆርጦ አይሰማውም። አሁን ፍቅር ገንዘብ ብታመጣም አልሰማም። እኔ ድሮ ፍቅር፣ ሪስፔክት ምናምን እያለኝ እኮ ተውነናል ተውነናል፣ ኮሜዲ ተውነናል። ሰለሞን ቦጋ ላይ ተውናል። እንዴ ታውነን አልቆኛም። አሁን ግን አባቴ ህዝቡን አየኑ ቲክታክንም አየኑ ውጭም ወጣን፣ በዚህም ወረድን፣ አገርም ተሻገርን። ጨላ ከሌለ ማንም አይሰማም። ጨላ ያስከብራል። ዳትሴት፣ በጨላ ማንንም ማዘዝ ትችላለህ። ዳሴት ሰው አያ የሆነበት ዘመን ነው። አሁን አያ ሆኗል ህዝቡ አያ እንዲያውም አያ ምንድን ነው? ሲመታ ቸ የሚባል ለፈረስ ነው መሰለኝ። ለአያ ምንድን ነው የሚባል? እስኪ አያዎች አላችሁ? ተሳዳቢ አያዎች፣ እዚህ ላይ ተሳዳቢ አያ አለ? እስቲ ንገሩን። እዚ ጋር የወንድምን ወየትን ባህሪ ንገረኝ። አይጠፋም እዚህ አያ፣ እኔ ወንድሙ ነኝ ብሎ የሚመጣ እኮ አይጠፋም። የአያ ወንድም እዚህ ላይ እና ገንዘብ ነው ዘመድ። አባቴ ማምዬ ከተናገረች እውነት አለ። ገንዘብ ነው በቃ ገንዘብ ነው። አንድ ቀን እንኳን ቲክታክ ላይ ካልሰጠህ ትረገጣለ፣ ትሰደባለ። ሰላምታ የለም ምን የለም። ገንዘብ ግን ሁሌ ያስከብራል። በቃ ቤት ላይ እንደፈለግ ክፈልሰስ የምትለው ስለከፈልክ ነው። መኪና የምትነዳው ስለከፈልክ ነው። ፀጉርን እንደምትሰራ ስለከፈልክ ነው። ጥፍርሽን ሄደሽ ምትል ስለከፈልሽ ነው። ገንዘብ ስላለሽ ነው በቃ ቸላ ህያ ነው ነው እሺ እኔ ማለት እና ጨላ ከሌለ ምንም የለም ሰው አሁን አንዳንዱ ራቁት ራስ ፍቅር ነው ዋናው ይላሉ እሱ ዘመን አልፎበታል ኤክስፓየር ደርጓል ሶስት መንግስት በላይ ቃላት ቆየ እኮ ቆየ ፍቅር ከሌለ ፍቅር ከሌለ ሰው ምን አለው በህይወት መጀመሪያ የሰው ልጅ ሰውን ለመውደድ ራሱን መውደድ አለበት ዛሴት ሰው ልጅ ሰውን የሚወድ ከሆነ ለሚያወጣው ለሚያወጣው ቃላት መጠንቀቅ አለበት። በቃ ሰውን ሰው የሚወድ ስለ ሰው ኬር የሚያደርግ ከሆነ ፈሪሃ እግዚአብሔር ካለው የሰው ልጅ ካፉ ለሚያወጣው ነገር መጠንቀቅ አለበት። ብዙ ሰው በአፋቸው ብዙ ነገር ይናገራሉ። ያ ማለት ራሳቸውን አይወዱትም፣ ሰው ሊወዱም አይችሉም። ዛሚስ ገንዘብን መውደድ አለብህ። እራስን ካላከበርክ ማንም አይከብርም። በገንዘብ ግን ትከበራለህ። በገንዘብ ሰባት ሊኖር ይችላል። አሜሪካ ላይ ሰባት ስፓኒሽ መቅጠር ትችላለህ። ሰባት ስፓኒሽ አበሻ ማምጣ መቅጠር ትችላለህ። ጨላ ካለክ በጨላ ትከበራለህ። እዚህ ጋር መጣሽ። ይሄ ድሮ እናትና አባትሽ ቤት ተባረሽ ስትፈነጂ ዶርም ያሽው ጥቅስ ፊፍቲ ሴንት እና ቱፓክን እየለጠፍሽ ዶርም ላይ ያንን ጥቅስ አታንቡብን። ወይም ደግሞ አንዱ ሀብታም መኪና ሲገዛ መኪና ሲገዛ አንተ ነርዳት የምትሆን እያለ ተስፋ እንደሚሰጥህ ተስፋ አትስጡን። ፍቅር ለምትለው መጀመሪያ ራስን ማፍቀር አለብህ። ገንዘብህ ያስከብራል። ዛ ሴት ሶስት መንግስት የበላ ጥቅስ አታምጡብን እዚህ ቤት። ትክክል አንቺ እኮ ትለያለሽ። ያም ሰልዬ አባቴ እግዚአብሔር ይስጣት። እነዚህ ልጆች ሊቢያ እኮ ተይዘው ያስወጣችኋቸው። ሰልዬ አባቴ፣ ኧረ እንደው ቴንኪ ብለዋል ቴንኪ ብለዋል። ሌሎቹ ግን ወጣው ይሆን? እናንተ ቤተሰብ፣ ጥሩ ጥሩ ቤተሰብ እኮ አለ። እነዚህን ልጆች ያስወጣችኋቸው ከታሰሩበት። እኛ ብዙ የሚወደን ሰው አለ። ለይምሰል ሳይሆን ለማንነት አድርገናል። እኔም እዚህ ጋር ያሉን ቤተሰቦቼ፣ ዛሬውን ሰልዬ መጥቶ እንዲህ እንዲኮምት ያደረገው ማን ነው? ህብረተሰቡ። እንደ ሰው እንደ ሰው ቢሆንማ እዛው ቀርተ ነበር እኮ ሰልይ አባቴ። እና ገንዘብክ ኢምፖርታንት ነው። ፍቅር ብለሽ በዚህ ዘመን ግራና ቀኝሽን እያገላደፍሽ ካለሽ ህይወት ተዘምብሽና ልክ ጠራራ ፀሐይ ላይ ወጣሽ አናት አናትሽን ሲልሽ አያይ ጊዜ እያልሽ ማስታወስ ነው። እናትና አባትሽ በአስቴር ጊዜ ጨፍሬ ቢሆን እስካሁን የትም አልደርስም እንዳሉት ማለት ነው። ገንዘብ ገንዘብ ያስከብራል። ዳስቴት እኔ አሁን አንድ ሰው ቢሳደብ ባይሳደብ ሳይደርሱብኝ አልደርስም። ያከበረኝን አከብራለሁ። ስትደርስብኝ ቂጥቂጥን ነው ምለጠልጥህ። ከዛ ውጭስ ገንዘቤ ነው ዘመዴ፣ ልጆቼን ሰብሰብ ባድርጌ ብዝ ገንዘቤ ነው ዘመዴ። ህይወቴን እንደዚህ እንድኖር በራሴ በአቅሜ እየኖርኩ ነው ደስ ብሎኝ። እንደውም አንቺ ባል ብለሽ ያሹ ኑሮ ላይ አትኖሪ። ምን የምኖረውን ኑሮ ፋክት ነው ማመን አለብሽ። ያ ማለት ምንድን ነው? ገንዘቤ ገንዘቤ ነው። እዚች ቤት አንድ አንድ ቀን ባልከፍል አድራለሁ አላድርም። ሶ ማኒ ኢዝ ፓወር ብሏል። በዚህ ማመን አለብሽ። ፍቅር ለምትሉት ነገር ፍቅር ፍቅር ጥሩ ነገር ነው፣ ግን ፍቅር አሁን ላይ የለም ሳይሆን ሊኖር ይችላል። እኔ አይገባኝም፣ ግን አሁን እኔ ብትኝ አይገባኝም። እኔ ማፈቅረው ገንዘቤን ነው በዚህ ሰዓት። ለምን ልጆቼን ሰብሰብ አድርጌ ያዝኩት ህይወቴን እንድመራ ያደረገኝ ገንዘቤ ነው። ገንዘቤ ዲባባ እንኳን መሮጥ ገንዘብ ካለህ እንደፈለክ እንደፈለክ መሆን ትችላል። አሜሪካን ሀገር ሰራተኛ የለም። አሜሪካን ገንዘብ ካለሽ ሶስት ሰራተኛ መቅጠር ትችያለሽ። እዚህ ቤት ማዳም ብለሽ መጠራት ትችላለሽ። አሜሪካ ላይ ገንዘብ ካለሽ አሜሪካ ላይ ሰራተኛ ይቀጠራል፣ ትላለ ይቀጠራል። ምኑ ነው የማይቀጠር ገንዘብ ካለክ አባትዬ፣ እና ምን አባ ነው? እያንዳንዱ ስፓኒሽ እየመጣ መቶ መቶ ሀምሳ ብር እየከፈልከው ሙሉ ቤትን አጽድቶልህ መሄድ ገንዘብ ስለሰጠው እኮ ገንዘብ ካለ በአሜሪካ ላይ ማዳም ተብለ ትጠራለህ። በቤትህ በቤትህ በገዛ ቤትህ ያ ማለት ጨላ ነው። የሚያስጠራህ ማን ነው? ዱባይ ብቻ ላለ ማዳም ብሎ የጠራት እዚህም ካለ ታስጠራለህ። ጨላ ካለ ሚስትህን ማዳም ብለህ ማስጠራት ትችላለህ። ሶስት ሰራተኛ ቀጥረህ እና ገንዘባችሁ ነው ዘመዳችሁ። ይሄን ማመን አለብሽ። የማንም ቂጡን የጣለ ዱርዬ ገንዘብሽን ይዞ አርጎብሽ ሲሄድ አባይ አባይውን ካለቀሽ የአንቺ ችግር ነው። እኔን ነው እኔ ገንዘቤን በዚህ ባንክ ቀርቶ በዚህ ብዘው ደስታዬ ነው። በዚህ ብዘው እንደው ባልለየው ገንዘቤን ለሊቱ ሁሉ እንደዚህ አቅፌው ብተኛ፣ ወንድ አቅፌ ከምተኛ ገንዘቤን አቅፌው ብተኛ ድሪም የራሱ ጥሩ ይሆን ነበር። እዛ ሴት ነገርኩሽ። እዚህ የማንም እንቁልልጭ ፊት ቁጭ ብለ ያ ማለት በነፃን ያላጫውታችሁን ቁጭ ብዬ ነው ዳሴት ማወቅ አለብን። አረቡ ማቢ ሚጅጊላይላል ብሎ አንተ እንኳን እናቴ በደህና ቀን ስድስት ስቶር ከፍተሃል፣ እንደፈለክ መሆን ትችላለህ። ስድስቱ እየጨመረ ነው ሄድ የእኛ ድዋዬ ትሎ አረቡ ስድስቱን ራን ማድረግ ነው። ዝም ብለህ ተሽከርካሪ ወንበር ላይ ቁጭ ብለህ እኛ ስናጫውት ለፈን የመጣው ትላለህ። በቃ እንደዛ ነው መሆን ያለብን። ስድስቱን አስራ ሁለት ታደርገዋለህ። አረቡ ታይቶኛል ዳሴት የአላህ ብለህ ዝም ብለህ በአሜሪካን ሀገር ውሃን እየረጨህ መግባት ነው። ዝም ብለህ እንደ ሱማሌ ሱማሌ ተራታ ያላ ስድስት አስራ ምናምን አይነት ሱቅ አለ። ከአስራ ምናምን አይነቱ የተያዘው አንድ አይነት ሽቶ፣ አንድ አይነት ሺቲ፣ አንድ አይነት ምናምን ነው። ግን አላ አላ ያውቃል ብሎ በቃ ርክፍክፍ አድርገው ጭሳችሁን ጭስ አድርገው ይገባሉ። ለአንተ የታዘዘው ማንም አይነት ነው። ማረቡ ታይቶኛል። አስራ ሁለት ነው የሚሆን ያንተ ሱቅ ሴቲቱ ምራቄ ናት ነገርኩ ብራዘር ምንድነው በቃ የሰው ልጅ ልቡ ቅን መሆን አለበት አበሻ ስጋ ቤት እዚህ ጋር ይከፍታል የሚቀጥለው ቤት ስጋ አለ እያለ ቢላ እንኳን ሳል ያለ ቢላ የለም አንድ አይነት ስጋ አለ ቢላው የሞተ ነው ከሶስቱም ስንሄድ አንድ አይነት ሱቅ ነው ለምን ምቀኝነት ሸረኝነት ነው ያለ ሱማሌዎችን ባረገኝ አልኩኮን ያው ሱማሌዎችን ባረገኝ ዛሬ አንድ አይነት ነገር አለ እዛ ማስራ ሶስት ብር ነው እዚህ ማስራ ሶስት ብር ነው። የሆነ ነገር ሲሸጥ ግን በቃ አላህ ያውቃል ይላል። በቃ እንደዚህ ነው የሚሉት። እናንተስ ምቀኝነት ምቀኝነት ማሜን ጸጉር ያስገዛችው እስቲ ቆይ ጀል እግዛውኒ ማን ነው ጸጉርሽን የሰራው? እዛ ቤት እጀል ሰራ። አንድ አይነት ሸረኝነት ምቀኝነት ዛሬ ተነስቶብኛል። አቀም ሳለ በቃ ይሄ ነው ምቀኝነት ነው በቃ ገንዘብ ካለ ይባረግልሃል። ዝም ብለ ደግ ደጉን ማሰብ ብቻ ነው በቃ ካለ ስጥ ካለ ስጥ። ዝም ብለ ስሰጥ ግን ራስን እያየ ማሜ ጎበስ ትለኛለች እያልከ ከኪስ እየገባ ዝም ብለ ለማሜ ሰጣለሁ ብትል ማሜ ተሽከርካሪ ወንበር ላይ መዞር ነው ስራዋ። ለማሜ ስሰጥ ምን ያለው ምሰጣት ብለ ማሰብ አለብህ። ይህ የተሰበሰበ ሰው ድርግም አድርጌ ሰወጣ አንተና አያስታውስህም። ማሜን ምን ያለው ነው ምሰጣት ብለ ማሰብ አለብህ። እኔም እንደዛው ስሰጥ ምን ላይ ምን ላይ ብሬክ መያዝ እንዳለብኝ ያውቀዋለሁ። ካሜራው ከተዘጋ በኋላ ለምንድነው አባይ አባይ አባ ማለቅ? ሰው አስብ ማሰብ አለብህ። ለመታየት አይደለም። ገንዘብ ዘመድ ነው። ፖዚቲቭ ፖዚቲቭውን በቃ ካለስ ካለ ደም ዝም ብለ ፖዘቲቭ በገንዘብ መስጠት ብቻ እኮ አይደለም በአስተሳሰብ ብቻ። በቃ አምላኬ፣ ወይ ቀኔን አሳምርልኝ፣ ገንዘቤን ጠብቅልኝ፣ ያለኝን ጨምርልኝ፣ ውድቀቴን አታሳይብኝ፣ ጠላቴን አንተ ያዘልኝ፣ ወዳጀን እኔ እይዛለሁ ነው እኔ ጸሎቴ። አቤት የሴት ምቀኛ እኮ ያለኝ እኔማ ሴቶችን እኳ አትቅረቢ ተብያለሁ። እኔ ያለ ብሎኛል፣ ግን የኔ ኃይለኛ ነው። ማንም እኔን ይመጣል መብት የለውም። እመኝኝ ነው የምልሽ፣ እያንዳንድ እመኝ ምን እላችኋለሁ ይሄ ሁሉ ሰው ሲነሳ የትም አይደርስም። ልሻለሁ ይሳደባል፣ ልጅሽ ይሰቀላል፣ በባልሽ ይመጣል፣ በሆነ በሆነ ነገር ምናምን ምናምን ባላልኩ እንዴ በኤክሴ በኤክሴ በዛ በዚህ ምናምን ትመጣላችሁ፣ በብዙ ነገር ትመጣላችሁ። ማሜ አለች ስቲል አሁንም ደግሞ በትልቁ ነገር ነው መመጣ በጣበቀኝ ዝም ብለህ እመጣ ባለው ካልኩኝ ምክንያት አለኝ። በቃ ለምንድን ነው ያነ ማን ምንም አያመጣም። በቃ ጠንቋይ ነው ያልሽሉኛለላ። እሱ እናት እና አባት እያስጠነቆለች ያሳደግን እንደዚህ እኔ በዘሬ ጠንቋ ጥንቁ ለእናላቅም። እኔ በዘሬ አንድ የማምነው ሚካኤል ነው። እሱም ደግሞ ጠባቂ እንደ እናንተ አይነት እንረግጦ የያዘልኝ ልጆችን የሰጠውት ፈጣሪ አምላክ፣ ከእኔ በፊት እሱ የሚቀርምልኝ ከጠላቴ በፊት በቃ እሱን እመን። ለዛ ነው አሁን እኔ ሚካኤል ሚካኤል ሲሆን በቃ የሌለ ደስታ ነው የሚሰማኝ። እኔ ብዙ ነገር ያደረገልኝ፣ ከብዙ ነገር የጠበቀኝ፣ ከብዙ ነገር የጠበቀኝ። እመን እንጂ አትፍራ ይላል እግዚአብሔር። አለ ብቻ ማለት ሳይሆን በአፍህ በአፍህ እግዚአብሔር ብቻ አለ ማለት ሳይሆን ማመን አለብህ፣ ከውስጥ ከውስጥ ማመን አለብህ። እኔ አፌ ቢለፈልፍም የሆነ ነገር ለሰው ግን ክፋት የለኝም። እንደዚህ አድርገው ግደለው እንደዚህ የእሷን ነገር አሳየኝ እንዲ በ የሰው ልጅ ጥላቻ ከራስ ነው የሚጀምር። ሰውን መጠላ ከሆነ ነው ራስን አትወድም። ብዙ ራሳቸውን የሚጠሉ ሰዎችን ነው መፍራት ያለባችሁ። ምስኪን እያልክ ቄጥቄጡ ነው ከመከተል ራሱን የሚጠላ ሰው በጣም ዳንጀረስ ነው ጋይስ። ራሳቸው የሚጠሉ ሰዎችና እነዚህ ሞኝ የሚመስሉ ሰዎች ሞኝ ሰው አሁን ሊገል ሲመጣ ማሰብ አይችልም። ሞኝ ነው፣ ጅል ነው፣ ጅል ነው፣ ማሰብ አይችልም። ራሱን የሚጣላ ሰው ደግሞ በጣም ዳንጀር የሆነ ሰው ነው። አንተን ለመግደል ምንም ሊራራ አይችልም። ባጭሩ ገንዘብ ነው ዘመድ። ቲክታክ ላይ ደግሞ ቅዳሜውንም ሆነም ሳተርዴ ሆነም ፍራይዴ ሆነም ዋኙበት፣ ይሄው ሜዳውን ፈረሱ ጋይስ ዳሴት ከዛ ውጭ እኔ ከኪስህ ካልገባህ እዚህ እዚ ቁጭ አንተን አላጫውትህም። ለምን ከልጆቼ ነው ጊዜ ወስጄ ማጫውት፣ አንተን ከማጫውት ምድራ ዛውንቴ ተሳዳቢውን ምናምን ቁጭ ብዬ ከማጫውት መቶ ዶላርን ያው መቶ አልጨርስም። ሁለት ልጆቼን ሂጄ ቁጭ ብለህ ዝም ብለህ የሆነ ቦታ ላይ ለነሱ የሆነ ምግብ አዘ እነሱ እየተጫወቱ ዘና ብለህ በመቶ ብር ፋፈሽ ብለህ ትመለሳለህ። ዳሴት ቁጭ ቁጭ ብዬ አላጫውትህም። የት ነው ምስቋት ነው እንጂ ለአሁኗማ እሳቋት አረቡዬ ብራዘር አረኔ እመጣለሁ። ወደዛ ካለህ መጥቼ አነሳዋለሁ። እመጣለሁ እዚህ ካለ ቴንኪው የእኔ ጌታ ይደረጋሉ። አዎ ግድ ነው ግድ ነው ዘሪሁንዬ። እንደው ስለ ፍቅር አታውሩ እኮ አልኩኝ አይሰማም እንዴ? ፍቅርን እስኪ ወደ ገንዘብ እንቀይረው። ስራ ፈት ትለኛለች። እውነትሽ ነው እናትዬ። አዎ ጨላም የለም ስራ ፈትተናል። ትክክል፣ ኤግዛክትሊ። አሁን እንሰማቸዋለን። ቲክታክ እኮ ቾይዛለሁ። ከፈለ ክታብታብ ታረጋለ፣ ከፈለ ኮፒል፣ ከፈለ ጊፍት ትሰጣለ። እንደ አቅም መንቀሳቀስ ነው። ፍሩት መቼ ሆን የሚበላ ተበልቶ እኮ አያውቅም። የአንድ ቀኑ ፍሩት ነው እንዴ የሚመስልሽ? እኔ ማር፣ ጥንዝል ሲል እኮ ትራሽ እየተደረገ አዳዲስ ፍሬሽ እየተቀየረ የአንድ ቀኑ መሰለሽ እንዴ አዳዲስ እኮ እየተገዛ ነው። ነይስቲ ግመጮ አንዲ። ይሄ እንኳን እኔ ፌቨራይቴ ነው። ግመጮ አንዴ የአንድ ቀን እየመሰለች ነው። ኦሬንጅ በሰለይ ተበልቶ አያውቅም። ማርያምን ነው የምልሽ። እኔ ደስ ይለኛል እንደዚህ ሳየው በቃ። በተወደደ ኑሮ ፉድ ስታምፕ እንኳን እንደ ሰው በኖረ አምላኬ። ቆየ ሁሌ ባለፈው፣ አሁን ፀጉሬን ፈትቸው እዚህ ጋር ፍቅር ምናምን ስልሽ አልሰማሽኝም። ፀጉሬን ፀጉሬን ቂቤ ቀባለው ብዬ ያው ራሴ ተቀባውት ግን ወይ ባጢ ስለመግባት ነበረ። አሁንማ ተሰፋውት። ይጄ ደግሞ እንዳዲስ። ሰላም ነው ፍቅርዬ